Although only respect recovered from an illness, I decided to come myself. ይህ መጽሐፍ ኢትዮጵያውያን ባልሆኑ ሰዎች ተጽፎ ለኢትዮጵያውያን ለታሪክ ማጣቀሻ ሆኖ ያገለገለ እያገለገለ ያለ እና ደግሞ ተፈላጊነቱ በየዕለቱ የሚጨምር በየጊዜው የሚኖር መጽሐፍ ነው። አሁንም የሚነበብ ቀጣይም የሚነበብ ቀጣይም የማያቆም ተፈላጊነቱ እየናረ የሚሄድ በአንድ ወቅት ተርጓሚው ተጫነ ጆብሬ በኤንቢሲ ኢትዮጵያ ቴሌቪዥን በነገረ መጽሐፍት ዝግጅት ከእንዳለ ጌታ ከበደ ጋር ቀርበው ስለ መጽሐፉ አስፈላጊነትና ጉዳዮች በስፋት ተናግረዋል። ይህ መጽሐፍ የኔና የአንተ የአያቶቻችን የተጋድሎ ታሪክ የሀገር መውደድ የጽሑፍ ቅርስ ነው። የቼክ ሪፐብሊኩ ተወላጅ የዚህ መጽሐፍ ደራሲ አዶሊፍ ፓርልሳክ ቀደም ሲል ኢትዮጵያን ጨምሮ ብዙ ሀገሮችን የጎበኘ ሲሆን እንደ ኤሮፓ አቆጣጠር በ1905 ወደ ኢትዮጵያ ተመልሰው በመምጣት ከንጉሠ ነገሥቱ ፊት ቀርቦ የኢትዮጵያን መኮንንነት ማዕረግ ከተሾመ በኋላም የሰሜኑ ጦር ጠቅላይ አዛዥ ለነበሩ ራስ ካሳ ኃይሉ የጦር አማካሪ በመሆን አገልግሏል። በዚህ ወቅት በመቶ ሺዎች ከሚቆጠሩ ኢትዮጵያውያን ጎን ሆኖ ታግሏል። መጽሐፉ ሀበሽካ ኦዴሳ የሀበሻ ጀብዱ የተሰኘ ሲሆን የዚያን የገበሬ ጦር ጀግንነት ለመዘከር የጻፈው ነው። አዶልፍ ፓርልሳቅ መጀመሪያ ላይ የአባይ ወንዝን ለመመልከት የመጣ ሲሆን ለሁለተኛ ጊዜ በ935 ዓ ም ወደ ኢትዮጵያ ሲመለስ ሀገሪቱ በጦርነት ዋዜማ ላይ ሆና ነበር። በመዲናይቱ የነበረውን ቆይታና የያኔዋ አዲስ አበባ ምን ትመስል እንደነበረ በመጽሐፋቸው አቅርበዋል። ለሰሜኑ ጦር አዛዥ ራስ ካሳ የጦር አማካሪነት በቀዳማዊ ኃይለ ስላሴ በመሾም ነበር የኢትዮጵያን አርበኞች የተቀላቀሉት። ፓርልሳክ በማይጨው ጦርነት ከመሳተፋቸው በፊት ለወራት ያህል ከራስ ካሳ ጦር ጋር በመሆን ጋራ ሸንተረውኑን እያቋረጡ በተለያዩ የጦር ሜዳዎች ላይ ውለዋል። ጣሊያን ባድዋ ያጣችውን እንድን ለመመለስና ኢትዮጵያን ዳግም ለማንበርከክ ከከፈተችው ወረራ ለመመከትና በወቅቱ የነበረውንና ያዩትን በሚገርም ብዕራቸው በመከተብ የኢትዮጵያውያን ጀግንነት ጽፈዋል። በዚያን ወቅት ኢትዮጵያውያን አርሶ አደሮች፣ ወታደሮች በምን አይነት ሁኔታ ውስጥ እንዳለፉ በብዕራቸው ከትበዋል። በወቅቱ የነበረው ሊግ ኦፍ ኔሽንስ ወረራውን ለማስቆም ምን ያህል ዳተኛ እንደነበረ እና በዛ አንድ ጊዜ የነበሩት ሀያላን ሀገራት መላው አፍሪካ በአውሮፓውያን ቁጥጥር ስር እንዲውል በነበራቸው ፍላጎት ምክንያት ጉዳዩን በችልታ እንዳለፉት ጸሐፊው ይገልጻሉ። የኢትዮጵያ ጦር በማይጮው ጦርነት ብርቱ ተጋድሎ አድርጎ ነበር። በሦስት ራሶችና በአንድ የደጃዝማች ስብስብ የሚመራው ጦር ሶስት ጊዜ ያህል ማይጮውን ለመያዝ ጦርነት አድርጎ በስተ መጨረሻ የተሳካለት መስሎ ነበር። ከመሪ ደጃዝማቾች መካከል በደጃዝማች አበራ የመር የነበረው የሰላሌ ጦር ለየት ያለ ታሪክ ነበረው። የሰሜኑ ጦር አዛዥ የራስ ካሳ ልጅ ደጃዝማች አበራ በማይጨው ጦርነት በወጉ እንኳን ጺም ያላበቀለ ለግላጋ ወጣት ነበር። ከዚህ ጦርነት ጋር አንድ ድንቅ የሆነ የጦር መሪ ብላቴና ታሪክ የጸሐፊውን ቀልብ ወስዷል። የወረጃ አርሶ አቢቹ አዲስ አበባ ትምህርቱን የተከታተለው አቢቹ በቀጣዩ ዓመት ለከፍተኛ ትምህርት ወደ ፈረንሳይ ለመጓዝ እየተዘጋጀ እያለ ነበር የኢጣሊያ ወረራ የመጣው። ትምህርት ቀርቶ ሁሉም ነገር ወደ ጦር ግንባር ሆነና አቢቹ ወደ ሁለት ወንድ አቢቹ ሁለት ወንድሞቹን ተከትሎ ነበር የዘመተው። ይህ ብላቴና ለማመን የሚከብድ እጅን ባፍ የሚያስጭን ጀብድ ፈጽሟል። ጀግናው አቢቹ አንድ ቆፍጣና በራስ ካሳ የሜዳ ላይ ተንቀሳቃሽ ዙፋን ፊት ቀርቦ ጎራዴውን እያወናጨፈ በዚህ ጎራዳ ጎራዴ አስራ አምስት አንበሶች ገድይበታለሁ ሁለት ጥፍ ጣሊያንም እገላለሁ እያለ ፎከረ። ከማልረሳው ለመጥቀስ ያህል አንድ አዛውንት ጎራዳቸውን እያወናጨፉ በዚህ ጎራዴ ከሚየምኒክ ጋር አስር ጣሊያን ገድያለሁ፣ አሁንም መቶ ጥፍ ጣሊያን እገላለሁ የሚለው ፎከራ አንዱ ነው። ሌላው አንድ በግምት ሀያ ዓመት የማይሞላው ጎረምሳ ሲናገር እኔ ወጣት ነኝ፣ ከዚህ በፊት ጀግንነቴና ታማኝነቴ ለማሳየት እድል አልነበረኝም። አሁን ግን ሀገሬ ሊወር የመጣን የጣሊያንን እንደ ቆሎ ቆላዋለሁ፣ አንዱንም አልሙ ሲል በስሜት ተናገረ። የሀገር ፍቅርና የአሸናፊነት ስነልቦ ነው ከትንሽ እስከ ትልቅ ተመሳሳይ እንደነበረ የሚጠቁም ይመስለኛል ከገጽ 50 እስከ 51 ባለው ሴት ወንድ ሳይል የሚያጠቡ ጭምር እንደ ዘመቱ የሚያመላክት መረጃ አለ በዚህ እንደ ሞላ ወንዝ እያጓራ በሚጓዝ ጦዙ ጦር ውስጥ እንደ ነገሩ ሸማ የተከናነቡና በጀርባቸው በቅርጫት ሙሉ የማብሰያ ቁሳቁሶች ያዘሉ ሴቶች ነበሩ የሚጠባ ልጅም የተቸከሙ ታይተውባቸዋል ገጽ ሰባ ሁለት ላይ የዚህ የጀግንነት ምስጢር ምን ነበር? ምናልባት ብዙ ትንተናና ጥናት የሚያስፈልገው ጉዳይ ሊሆን ይችላል። ብዙ ምርምር የማይጠይቀው ነገር ግን የሀገር ፍቅር፣ ለክብርና ለነፃነት የሚሰጥ ዋጋ፣ ከምንም በላይ ደግሞ በፈጣሪ ላይ ያለ ጠንካራ እምነት ይመስለኛል። ክርስቲያኑ ከልቡ ክርስቲያን ነው፣ እስላሙም እንዲሁ ከልቡ እስላም ነው። ስለነበረው የእምነት ጥንካሬ ያንጸባርቃሉ ያልኳቸውን ቀጥሎ ልጥቀስ። በጦር ሜዳ ሳይቀር መጸለይ ይቻላቸው ዘንድ እያንዳንዱ ከፍ ከፍ ያለ ሹም ሳይቀር የራሱን ቄስ የራሱን ነፍስ አባት ይዞ ነበር ወደ ጦር ሜዳ የመጣው። ቄሶችም ሆኑ ሸኮች የራሳቸውን የሆኑ ወታደሮች ያላቸው ከመሆኑም በላይ በጦር ግንባር ሜዳም ጠመንጃ ይዘው ይሳተፋሉ። በጸሎታቸውም የአገራቸውን ድንበር በማናለብኝነት ደፍረው የመጣን የጠላት ሰራዊት ከሀገራቸው ጠራርገው ያወጡ ዘንድ እግዚአብሔር ብርታቱን ሰጥቶ ይረዳቸው ዘንድ ሳይታክቱ በየምሽቱ አይለምናሉ፣ ይማጸናሉ። ጦራችንን ሰብቀን ጎራዳችንን መዘን ጠመንጃችንን አንስተን እናባረራቸዋለን ይላል መጽሐፉ ገጽ 166 እስከ 167። እንዲህ ያለ የሀገር ፍቅር እምነትና የጀግንነት በበቀለበት ምድር ላይ ልብ የሚያደማም ከሃዲነት ይስተዋላል። የሃይማኖትና የቋንቋ ልዩነት ሳይኖር በህብረት የጣሊያን ወራሪ ጦር ለመመከት ለኢትዮጵያ የነበረውን ታማኝነት ከኤርትራውያኖች ጭምር እና ቁርጠኝነት ያህል ክህደትን መርጠው ኢትዮጵያውያኑን ይወጉ ነበሩ። ክህደት የአማኝ ህዝብ መገለጫ አይደለም። ከጣሊያን ጋር የሞተ የትግል ሽረት ትግራይ ላይ ሲደረግ ራሳቸውን እንደ ሽፍታ አደራጅተው በእምዬ የኢትዮጵያ ልጆች ላይ አደጋ የጣሉትን የጣሊያን ቅጥረኞችና ባንዶች እነርሳቸው እንኳን ቢባል አሁን ያሉት ደጋፊዎቻቸው የሚሄዱትን አካሄድና ባህሪ ከገንዘብ ጋር ያላቸው ትስስርና አሁንም ድረስ ያለው ዘረፋ እንዳንረሳ ያደርገናል። ኢትዮጵያ የኢትዮጵያ ጦር በጣሊያን ሰራዊት ለመፈታቱ የሀበሻ ጀብዱ ጸሐፊ ጨምሮ ሌሎች በቦታው ያልነበሩ ሰዎችም የሰጡት አስተያየት አለ። ጣሊያን የትጥቅና የሎጅስቲክ የበላይነት ነበረው። የጣሊያን አየር ኃይል የተጫወተው ሚና አለ። የመገናኛና የመረጃ ችግርም እንደነበረ በዚሁ በሀበሻ ጀብዱ ንባቤ ተረድቻለሁ። ንጉሠ ነገሥቱ ለሰላም በነበራቸው ተስፋ ምክንያት በመካከል ላይ የተመሰረተው ውጊያ እንዲካሄድ ከማዘዛቸው ጋር ተያይዞ የንጉሰ ነገስቱን ትዕዛዝ ለመቀበል ብቻ ሲባል ጠንካራ የእዝ ወይም ማዕከላዊነት ጣሊያኖች ላይ በከበብ አደጋ መጣልና ማሸነፍ እየተቻለ ጣሊያን ጊዜ እንዲገዛና ራሱን እንዲያደራጅ የሆነበት ሁኔታም እንደነበረ ተረድቻለሁ። እንደዛም ሆኖ ግን የኢትዮጵያ ሰራዊት በተንቤን የመጀመሪያውን ጦርነት ካሸነፈ በኋላ በሁለተኛው የተንቤን ጦርነት ተሸንፎ እንደገና ኃይሉን አስተባብሮ ማይጨው ላይ ጣሊያንን ሲገጥም ለማሸነፍ ተቃርቦ እንደነበር ጸሐፊው ይናገራሉ። የትግራይ ሽፍቶች ናቸው የተባሉት ግን ተመሳስለው ገብተው ከኋላ የሚ የኢትዮጵያን ጦር በማጥቃት የኢትዮጵያ ጦር እንዲሸነፍ ከፍተኛ አስተዋጽኦ አድርገዋል። በዛ ላይ ተመሳስለው ገብተው ወሬ እየሰለሉ ለጣሊያን ሲያቀብሉ የነበሩትም እነሱ ናቸው። ይሄ ደግሞ ለጣሊያን ድል ጠቃሚ ሚና አልተጫወተም ማለት አይቻልም። አሁንም የሀበሻ ጀብዱ ጸሐፊ አዶልፍ ፓርልሳክ እንደሚነግሩን ወይም በቦታው የነበረ እንደመሆኑ የበለጠ የእሱ ሊያሳምን ይችላል። ራስ ሙሉ ጌታ ልጃቸውን ከፈረንሳይ ሀገር ትምህርቱን አቋርጦ ሊዋጋ የመጣ ልጃቸው ነው አስከትለው በፈረሱ ወደ አሸንጌ የተሻገሩ እያሉ ተደብቀው ተኩሰው የገደሏቸው ራሳቸውን የትግራይ ሽፍቶች ነን የሚሉ ነበሩ። የወደቁትን አባቱን ሊያነሳ ከፈረስ የወረደው ልጃቸውም እንዲሁ በእነዚሁ ሽፍታነን በሚሉ ከሃዲዎችና ከይሲ ያልመው ተኳሾች ነው የተገደለው። እንደሚገባኝ እንደዚህ አይነቱ ነገር ያለ መረጃ ልውውጥና ስለላ የተሰራ ላይሆን ይችላል። አንድ የኢትዮጵያ የጦር መሪ ራስን ያህል ነገር ሲገደል ከጣሊያኖች የሚኖርን ሽልማት ልብ ይሏል። በዚህ ክደትና ዘረኝነት ግራ የተጋባው ጸሐፊ የጠየቀው ጥያቄና ያገኘው መልስ እንዲህ ይነበባል። ከመሃል አገር ስድስትና ሰባት ወር ሙሉ ፍዳውን እያየ ሲጓዝ ከርሞ እዚህ የደረሰ ወንድማቸው የእነዚህን ምስኪኖች ወይም ዘራፊነን የሚሉትንና የትግራይን ሕዝብ ህይወትና ንብረት ከጠላት ለመከላከል የገዛ ህይወቱን አደጋ ላይ ጥሎ ቤት ንብረቱን በትኖ መከራውን ባየ ለምን ይገድሉታል? ስል በድጋሜ አቶ ኪሩቤልን ጠየቅኩት። አብዛኛዎቹ የትግራይ ሰዎች ይህን የተቀደሰ ሐሳብ ይቃወሙታል አለኝና ቀጥሎ አንዳንዶቹ ይሄ ከመሀል ሀገር የመጣው የአማራና የኦሮሞ ሰራዊት በትግራይ ከከረመ ያለውን አዝመራ፣ ከብትና ፍየል ይፈጀዋል ብለው ይፈራሉ። ሌሎች ደግሞ ጣሊያኖች እስካሁን የወረሩት የትግራይን ግዛቶች ብቻ ነው። እናም ትግራይን ከጠላት ለመከላከል ብቸኛ መብት ያለው የትግራይ ሰው ብቻ ነው ብለው ያምናሉ። ቀጥሎም ጣሊያኖቹ ይህንን ችግር ጠንቅቀው ስለሚያውቁ በአማራውና በኦሮሞ ጦር ላይ ትግሬዎች መሳሪያ እንዲያነሱ በሰላዮቻቸው አማካኝነት ሲሰብኩና የነገር እሳት ሲቆሰቁሱ እንደከረሙም ይታወቃል ጨምሮም ተናግሯል ገጽ መቶ 21 እስከ መቶ 22 ሌላ ቦታ ላይ ደግሞ እሱ አዶልፍ ፓርልሳክ ማለት ነው በነበረበት ቦታ ያጋጠመውን እንዲህ ይጽፏል እኛ እሱና ሌላው አውሮፓዊ እንዲህ በትዝታ ርቀን ከጦር ሰፈራችን ራቅ ብሎ አልፎ አልፎ ድው ድው የሚሉ የተኩስ ድምፆች እንሰማለን። እዚህም የትግራይ ሽፍቶች ለዘረፋ ይመጣሉ። ምን ያደርጉ፣ ጣሊያኖች በመሳሪያና በገንዘብ ይረዷቸዋል። ለዚህም ይመስለኛል በደጃዝማች አበረባሻ ደጃፍ ሁለት አነስ አነስ ያሉ መትረየሶች የተጠመዱት። የትግራይ ሽፍቶች ብዙ ጊዜ በመድፍ እስከ ጦር ሰፈራችን እምብርት ድረስ ዘልቀው ለመዝረፍ ሞክረዋል። ሽፍቶችን ከሌላ የባላገር ወታደር መለየት አስቸጋሪ ነው። ሽፍቶቹም ልክ እንደ ባላገሮቹ ወታደሮች ሁሉ የሚለብሱት ያደፈ ሸማ ነው እና በመጀመሪያ እይታ ማንም ሰው ሽፍቶች መሆናቸውን መገመት መለየትም አይቻለውም። እንዲህ ያለው ክደትና ዝርፊያ ነፃነት ሲመለስ ያስከተለው ነገር እንደሚኖር መገመት አይከብድም። የአፄ ኃይለሥላሴ መንግስት ሆደ ሰፊነት በሚል ፈሊጥ በባንዳዎቹ ላይ ኃጢአታቸው እንዲበዛ ባያደርጉም በባዶ እግሩ ትግራይ ድረስ በመከራ ሊዋጋ ሄዶ ክህደት የጠበቀውና በከሃዲዎች በመንፈስም በስጋም የደማው የባንዳ ወገን የነበረባቸውን ሲጎስም እና ብድር ቢመልስ በኋላ መልኩን ቀይሮ የብሔር ጭቆና ታርጋ ተለጥፎለት መጡ። ንጉሠ ነግሥት ኃይለ ስላሴ አሁንም የመንግሥታቱ ኅብረት የጣሊያን ወራሪ ሠራዊት ያቆምልናል ብለው ያምናሉ። ንጉሠ ነግሥቱ ኃይለ ስላሴ በዚህ ስህተት በተሞላበት እምነታቸው ከባድ ጥፋት ሰርተዋል። የኢትዮጵያ ሠራዊት ልክ እንደገና ነው እምዬ ምኒልክ ጊዜ የጣሊያንም ሰራዊት ልክ ሊያስገባው የሚችልበትን ጊዜ ብዙ ድል አሳጥተውታል። መቶ ሰባ ሁለት ገጽ። ነጩ ጎርፍ የኢትዮጵያ ወታደር የወደቀውን የጦር ጓዱን እየዘለለ ወደፊት ይነጉዳል አንዱ ሲወድቅ ሌሎች አስሮች እየተተኩ አስሮች ሲወድቁ ሌሎች አምሳዎች እየተተኩ የጣሊያን ጦር እንደ ደራሽ ውሃ ጥለቅልቆት የኢትዮጵያ ሰራዊት ከጎኑና ከፊቱ የሚቀድመውን የጦር ሜዳ ወንድሙን እየዘለለ ሲጓዝ ከላይ ከተራራው ጫፍ ሌሎች በሺዎች የሚቆጠሩ ተዋጊዎች ድንጋዩን እየዘለሉ እየፎከሩና እየሸለሉ ወርዶ ተቀላቀሉ። የማያልቅ የሰራዊት ጎርፍ ራስ ካሳ ተዋጊ ወታደሮቻቸውን ሲያዩ ፊታቸው በደስታ ፈካ። ራስ ካሳ ወደ እኔ ዞር ብለው አየ ጌታው ኢትዮጵያዊ እንዲህ ነው የሚዋጋው አሉኝና ቀጥለውም እያንዳንዱ ኢትዮጵያዊ ሲወለድ ጀምሮ ጀግና ተዋጊ ነው፣ አንዴ ውጊያ ውስጥ ከገባ በዚህ ምድር ላይ ምንም የሚያቆሙ ኃይል የለም አሉኝ። የኢትዮጵያ ወታደር እታች ጦር ሜዳ በጦሩ የጠላት ደረት እየሰነጠቀ በጎራዴ አንገት ሲቀላይ ያሳዩኝ ገጽ 174። የሁለተኛውን የ1928 ዓ ም ኢጣሊያን ወረራ ጦርነቱን አስመልክቶ በተዋቡ ቃላትና በቦታው ተገኝተን ጦርነቱን የታደምነ እስኪመስለን በጥሩ ስዕላዊ መግለጫ የተጻፈ መጽሐፍ ለማግኘት ይከብዳል። ጸሐፊው በጦርነቱ የተሳተፈ የውጭ ዜጋ ቢሆንም ጦርነቱን በሚዛናዊነት አቅርቧል። ንጉሰ ነገስቱ በጦርነቱ ላይ ያሳዩትን አቋም ተችቷል። የኢትዮጵያ ሰራዊትም ጀግንነት በሚገባ ተርኳል። በጦር ሜዳ የነበረውን የጸሎት ስነ ስርዓትና የምግብ ዝግጅት በልዩ ሁኔታ ተርኮታል። የራያ ሕዝብ እንቅስቃሴ ለምን ከኢትዮጵያ መንግስት በተቃራኒው ሊሆን ቻለ? ምንስ በመንግስታቸው ሆዳቸው ቢጎች ተቃውሟቸው፣ የጦርነቱ ድል ለጠላት ጦር እስኪሆን በማገዝ መንግስታቸውን ለምን ጠሉት? ለሚለው ጥልቅ ጥናት እንዲደረግ በር ከፍቷል። አምባላጌ፣ ከዛሬ አርባ ዓመት በፊት ይዟት የነበረውን የጣሊያን ሻለቃ ቶለሲን ራስ መኮንን እንዲህ ብለውት ነበር። ውድ ወዳጃችን ሻለቃ ቶለሲ ጀግንነትህና አቆራጥነትህን አውቃለሁ፣ እናከብርሃለሁ፣ አደንቅሃለሁ። ይሁን እንጂ በዚህ ጦርነት ትሸነፋለህ። ስለዚህ አምባላጌን ለቀህ ወደ መቀሌ ሽሽ። እንዲህ በሰላም ያለ ጦርነት አምባላጌን ለቀህ ከወጣህ ጦርህ እንደም እንደታጠቀ ወደ መቀሌ ሸሽቶ ያለ ችግር እንደሚገባ ቃሌን ሰጥሃለሁ። ወዳጅ የቶለሲ ያለህን ጦር አውቃለሁ። እኔ አስር እጥፍ ጦር አለኝ እና ኋላ በወታደሮች ብትገደል ልብ ያዝናልና፣ አምባላጌን ለቀ ብለው መልእክት ቢለኩበትም ሻለቃ ቶለሲ ካለቆቼ ተጨማሪ ትእዛዝ ካላገኘ አምባላጌን መልቀቅ አልችልም ብሎ የራስ መኮንን ልመና ባለመቀበሉ፣ ራስ መኮንን ለሁለተኛ ጊዜ ለሻለቃ ቶለሲ መልእክት ሲልኩ እንዲህ ብለው ነበር። ነገ ማለዳ ጦሬ ይዘምትብሃል። አሁንም ደግሜ ላሳውቅህ ጦርህን ይዘሄድ ልቤን አታሳዝነው። ሻለቃ ቶለሲ በድጋሚ የራስ መኮንንን ደግነት ባለመቀበሉ የራስ መኮንን ጦር የሻለቃ ቶለሲን ጦር ለወሬ ነጋሪ ሳያስቀር አጨደውም። ገጽ 114-115 በኋላም ራስ መኮንን የሻለቃ ቶለሲን ሬሳ አስፈልገው ወታደሮቻቸውን ለአንድ ጀግና በሚገባው ክብር እንዲቀብሩ ታዘው፣ አይናቸው ያዘለውንም ባለመዋጥ ሲጣጣሩ ታይተዋል። ከሁለተኛው የጣሊያን ጦርነት መጨረሻ በሆነ ውጤት የተነሳ ግን የኢትዮጵያ ዋና ከተማ ነቀምት እንድትሆን ተወስኖ በብላቴ የጌታ ህሩይ ወልደ ሥላሴ ዋና ከተማ ዝውውር እንደተጀመረ ሲያሳየን ትላንትን ከ75 ዓመት በፊት ለዋና ከተማነት የጣጨች ከተማ ዛሬ የምነግቷ ትራቀችን ብለን እንድንጠይቅ እድል ይሰጣል። ሰላም ቆዩ።